ሴት ልጅ ጸጉሯን ቀለም መቀባት ትችላለች ወይ? ምን ምን ቀለም ነው የሚከለከለው? እኛ የምናውቀው ቀለም ለወንዱ፣ ለሴት ምናልባት ሺበት የሆኑ ከሆኑ ቀይ ቀለምና ቢጫ ቀለም መቀባት ይችላሉ ይላል። ነገር ግን ጥቁሩን ጸጉር ሌላ እንደገና ማድመቂያ ቢለው ማለቱ ተገቢ አይደለም። ይሄ መጀመሪያ ጽጉር አርጎ ከለሩን አላህ መርጦ ሰጥቷል። ይሄን በሚፈቀደው ዘይት ቅባት፣ የሚፈቀዱ ነገሮች ቀባብታ አጥባ አጽድታ፣ ወንድ ከሆነ ማበጠር፣ ሴት ከሆነች ተሰርታ ሕጃብ አርጋ፣ ይሄ ንጽህና የዚህን እንትኑን መጠበቅ ነው። ከሳ የሚጠበቀው ይሄ መተወከስ የሚባለው የካፊራት ተሸቡህ ነው ብዬን፣ ይላሉ ጸጉሩም ያቀጭጫል። ዝም ከበሬ ተነስተው ይሄ ማጥቀር፣ ማቅላት፣ ይሄ የሆነ ነገር ወደ ጨበሬ መስራት ወይም ቡራቡሬ ማድረግ፣ ይሄ ታገቢ አይደለም እንደ እስላም። ያው ጸጉሩ ባለበት እንዲቀጥል መንከባከብ፣ መቀባባል መሰራት ሴት ከሆነ ከሆነች ወንድ ከሆነ ያው ማበጠር መንከባከብ ኤለው ይሄ እስላም የሰጠን። ምናልባት ከሸበተ ወንድ ሴት ቀይና ይሄ ከተምና ሂና ነው ሚሉት አስፈራው አልአሕመር ቀይ ወይም ብጫ ከለር እንትን ከተምና ሂና ይባል አለ እሱን መቀባት ወንድ ከሆነ ለጺሙም ለጸጉሩም ለጭንቅላቱም ጸጉር ይችላል። ሴት ከሆነች ያው ጭንቅላቱን ጸጉር የሸበተ ከሆነ ማቀባት ይችላል። ከዛ በዘለ ሌላ አይነት ኢፋሲን ከፈረንጀ የመጣ እንደኔ ላ አራ ዛሊከ والله اعلم ጥቁር ቀለም ፣ ጥቁርም ተገቢ አይደለም ማድ ማቅብሎ የሚባለው ተገቢ። ለምን ያስፈልጋል? ምናልባት ጥቁር ቀለም አንድ ሰው ሽበታማ ከሆነ ከሸበተ፣ ያኔ ነገ ለማዘከውን አይቻልም ይላል። ተዝቢር ነው ማታለል። ኢላ የገረድ ጂሃድ ያሉ ፉቃሁ ለኢስላም ፉቃሁ ሻፊኢያ ምናልባት ለጂሃድ እስላማዊ ጂሃድ ለመግጠም ሄዶ ነው፣ ሰዎች ሸብተዋል። ከሸበቱ ጠላቶች ሸይባ ናቸው በሚል ዘፍሯቸው ይችላሉ። ጸጉራቸው ጥቁር ያደረጉ ወጣት ናቸው በሚል ሊሸሹ ይችላሉ ብለው ሚሉበት አጋጣሚ ያለ። ከዛ ውጭ ጥቁር ቀለም ሽበትንም መለቀቀውን ጥቁሩን ራስን ጥቁር መቅባት ተገቢ አይደለም። በቃል ላይ የሰጠህን የጸጉሩን ከለር በሚፈቀደው ዘይት ቂባድ ቀባብታ አጥባ አሽሞኒሜና አበጣጥራ ልትንከባከብ ነው። መን ካነ ለሁ ሻዕሩን ፈልዩክሪምሁ ፀጉር ያለው ሰው ይንከባከበው ያክብረው ነው ይላሉ። ማድመቂያ ይስጠው አላሉ ማዛላ